ይህ ቦታ ከጥቂት ዓመታት በፊት ከዚህ ተራራ ጋር በተገናኘም እዚህ አካባቢ ኑሮው ላደረገ ለፍቶ አዳሪ አርሶ አደር ክረምትን ጠብቆ ከባድ ፈተና ይዞባቸው ይመጣ እንደነበር የነገሩን የአካባቢ ነዋሪዎች የሰውን ሕይወት እስከ መቅጠፍም እየደረሰ አደጋ ነበር ይላሉ። ዛሬ ግን ይህ ታሪክ ተለውጦ የሰላም ቀጠና ሆኗል። የሆነ ኃይለኛ ዝናብ ሲዘንብ ሰው የነበረውን ሰፍሮ የነበረውን ይሄ ዙሪያ ጎርፉ፣ ከዛ ዝናብ ኃይለኛው ሲጥል ጎርፉ ከላይ ሲወርድ ያ አንድ አባት እና አንድ በሬ የቤት ውስጥ ገሎት ሰው በመሻሻቱ ወደ ታች ሲወርድ ይሄ ዙሪያ ለችግኝ ተሰጥቶለት ይሄ ችግኝ እንዲተከል ጎርፉ ከዚህ ወርዶ ኢታች እንዳይሄድ ይሄ ችግኙ ከተ ከቆመ በኋላ ይሄ ሳሩ ደግሞ ጎርፉ እንዳይሽ ተንሸራሽሮ እንዳይወርድ ይሄ ያን ሰው ሲሞት የነበረው ሰው ሲሸሽ ደግሞ የተረጋጋና ጥሩ አየር እንድናገኝ ሆነዋል። መንግስት የአረንጓዴ አሻራን ካስጀመርና በተለይም ደግሞ ማህበረሰቡ ውጤቱን ማየት ከጀመረ ወዲህ ያለ መንግስት ቅስቀሳ፣ ከዚህ ቀደም ይቸገሩበት የነበረው የክረምት ጎርፍና በበጋ ደግሞ ሀሩርን ለመከላከል ችግኞችን በወል መሬትም ሆነ በግቢያቸው እየተከሉ ነው። አርሶ አደሮች የምራባር ሲዞን ነዋሪዎችም እንኳን በግቢያችን ከተከልነው ቀርቶም በወል መሬት ላይ ከተተከሉትም ጭምር በቀጥታም ሆነ በተዘዋዋሪ ተጠቃሚ ነን ይላሉ። ችግኝን የመንከባከብ ግንዛቤም አሁን በአካባቢው እየዳበረ መጥቷል። አንድ ሳሩን እያጭድን ለራሱ ከፍት ይሰጣል። ለበሬው መደለቢያ ያረጋል። ችግኙንም ደግሞ ያንከባክባሉ የውስጡን አረም እንትን እያሉ ያንከባክባሉ ህዝባችን። በምዕራብ አርሲ ዞን ወንድ ወረዳ በዙሪያ ያሉት ተራሮች በክረምት ውሃን ወደታች በመልቀቅ አርሶ አደሩ ለኪሳር አዳርጓል። አሁን ግን ይህ ተለውጦ በተቃራኒው እየሆነ ነው የሚሉት የወረዳው ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ሻምበልቱና አረንጓዴ አሻራ የወረዳውን ምርትና ምርታማነት እያሻሻለ ነው ይላሉ። እናም አሁንም በአንድ ድንጋይ ሁለት ወፍ እንዲሉ ዘርፈ ብዙ ጠቀሜታ ያላቸው ችግኞች እየተዘጋጁ ነው። አምና ከ17 ሚሊዮን በላይ ችግኞችን እንደ ወረዳችን ተክለናል። ዘንድሮ የተቀዳችን 18 ሚሊዮን ለማዘጋጀት ነው 19 ሚሊዮን አዘጋጅተናል ማለት ነው ለደን ልማትም የሚሆኑ ለከብት መኖም የሚሆኑ ከወዲሁ ለመጪው ለክረምት መጪው ክረምት አሻራ አረንጓዴ አሻራችን ተጨባጭ ለውጥ ተጨባጭ ስራ እየሰራን ነው ወደ ጉድጓድ ዝግጅት ለመግባት ህብረተሰቡን በመቀስቀስ ላይ ነው የምንገኘው ማለት ነው። በዚህ አካባቢ ከ60 ዓመታት በላይ ኖሬያለሁ የሚሉት አርሶ አደር ከዲር ድቢሳ በየዓመቱ ስለ አደጋው ከመናገርም ይልቅ መፍትሄ ያልተገኘለት ብዙ ችግሮችን ተሸክመን ኖረናል ሲሉ ያስታውሳሉ። አሁን ግና ይህ አካባቢ እንኳን ለጎርፍ ሊያጋልጥ ቀርቶም የመንፈስ ምግብ ሆኖ ማገልገሉን ስንመለከት ግን የአረንጓዴ አሻራ መርሐ ግብር ምን ያክል አካባቢያችንን እንደቀየረ ተገንዝበናል ብሏል። እንደ ሀገር ለአረንጓዴ አሻራ ከጠቅላይ ሚኒስትሩ ጀምሮ እየተሰጠው ትኩረት የዚህን አካባቢ ማህበረሰብ አመለካከትም እየለወጠ ነው ብለዋል። የምዕራብ አርሲ ዞን ግብርና ጽህፈት ቤት ኃላፊ ዶክተር ዶክተር አብዱላይ ቤካ በዞኑ የሚዘጋጁ ችግኞችም የምግብ ዋስትና ማረጋገጥን አላማ ያደረጉና የአካባቢን ስነ ምህዳርም የሚጠብቁ ናቸው ይላሉ። አረንጓዴ አሻራ ከተፈጥሮ ምህዳርም ባለፈ የመላውን ህዝብ ህይወት በተለይም ደግሞ የግብርናውን ክፍለ ኢኮኖሚ የሚያሻሽል ስለመሆኑ በተግባር ታይቷል። በጎርፍ ሲሸረሸር የነበረው አፈር እሱ ላይ ከእሱ ጋር ተያይዞ ደግሞ የምርትና ምርታማነትን የመቀነስ አዝማሚያ የነበረው አሁን እየቀነሰ ምርትና ምርታማነት እየጨመረ እየመጣ መሆኑ አርሶ አደሩ በግልጽ ምስክርነት እየሰጠ ያለ። ዘንድሮ ወደ ሁለት መቶ ሰማንያ ሚሊየን ችግኝ አካባቢ እንተክላለን ብለን አቅደን የሚያስፈልግንም ችግኝ ረዥም ጊዜ የሚወስድ በመካከለኛ እና በአጭር ጊዜ የሚደርሱትን ለይተን ስራ ስንሰራ ነው የከረም ነው። አሁንም አልጨረስንም። በተለይ እንስሳት መኖነት በዛ የሚያገለግሉ በሪፍት ቫሊ አካባቢ ላይ የሚሆኑትን አሁንም እያዘጋጀን እንገኛለን። በዚህ አረንጓዴ አሻራ መርሃ ግብር ሀገር በቀል ተክሎች ሊዘነጉ እንደማይገባ የሚያነሱት በኢትዮጵያ ብዝሀ ሕይወት ኢንስቲትዩት የሻሸመኔ የእጽዋት አጸድ ዋና ዳይሬክተር አቶ ከድር ህርቦ ናቸው። የሚተከሉ ችግኞችም ውጤት ያመጡ ዘንድና ሀገርም ትልቅ ወጪ አውጥታ የምታዘጋጃቸው እንደመሆናቸው ሂደቱም ሀገር ለኪሳራ እንዳያበቃ ሳይንሳዊ መንገድን መከተል ተገቢ ነው ብሏል። ከዝግጅታቸው ጀምሮ እስከ ተከላው ድረስም ጥንቃቄ መውሰድ ይገባል። አስራ አምስት ቀን እስከ አንድ ወር ቀደም ብለን ጉድጓድ ዝግጅቱን በጥሩ ሁኔታ ለምሳሌ አሁን ጥልቀቱ ከ40 እስከ 80 ሴንቲሜትር ወደ ታች ገብተን ነው ማዘጋጀት አለብን። እንደዛ ካልሆነ ከታች ያለው ለምሳሌ አሁን አብዛኛው ይሄ ለውላንድ ወይ ደግሞ ይሄ ከላንገኖ እስከ አዋሳ ሐይቅ አካባቢ ያለው የመሬት አቀማመጡ አፈሩም ትንሽ አሸዋማ ነገር አለውና ያ አሸዋ መሃል ላይ ያለው አሸዋ ካልወጣ በስተቀር የጽድቀት መጠኑ በጣም ዝቅተኛ ነው እና ያንን አሸዋ አውጥተን ጥርት ያለውን አፈር ላይ ነው መትከል አለብን እና እዛ ላይ ነው አሁን ብዙ ጊዜ አቴንሽን ማንሰጠው። የኛ ማህበረሰብም ወደፊትም እዚህ ላይ ትኩረት አድርጎ የተከላውን ጊዜ ቀደም ብሎ ጉድጓድ ዝግጅቱን በደንብ አስተካክሎ ልክ ተከላው ወቅቱ ሲደርስ ደግሞ እነዚህን የተዘጋጁት እጽዋቶችን እዛ ቦታ ላይ ማሳረፍ መትከል ነው ትልቁ ስራችን። እዚህ ላይ ነው አሁንም ወደፊትም ትኩረት ሊሰጠው የሚገባው። በዘንድሮ የአረንጓዴ አሻራ መርሃ ግብር በመራበር ሲዞን ከ280 ሚሊዮን በላይ ችግኞች የሚተከሉ ሲሆን በዚህ ሂደት ለምግብነት የሚውሉ እንደ አቮካዶና ማንጎም በልዩ ትኩረት ይተከላሉ ተብሏል።